ያለህን በጠቅላላ ትሰጠኛለህ። ጭራሽ ሙኑ ነው ምትፈልግ? እየቀለድኩ አይደለም። አደለም ቀልርሽ እንጂ ከዚህ የተሻለ ቀልድ ከየት ይመጣል? መኖር አስፈልግም ማለት ነው በመጥፋት እኮ ደስ ያለ አትመስልም ነበር። እኔ ሳስመስል ነው። እባክሽ ምናልባት ራሴ ስላልገደልኩት ሊደብረኝ ይችላል እንጂ ቢሞት በጣም ነው ደስ የሚለኝ። እንደዛ ከሆነ የት እንዳላሳየኋለው እኔ። አትቀልጂ እባክሽ። አባያንቺ ጋር ነው? አዎ ግን ሚስተር ነው እሺ ቲና ዛሬ ላይ ዕቅዷን አውጥታ ገንዘብ ለማግኘት ስትል አባቧን ብታግትም ነገር ግን እገታዋ በትክክል እየሄደላት አይደለም። ምክንያቱም ያገታቸው ሰው አሁን ላይ ያለበት ሁኔታ ልበ ርኅሩኅና አዛኝ ነው። ውሃ ስጠኝ ሲሉት ውሃ እየሰጣቸው ምግብም ደግሞ እንደሚፈልጉ እየነገራትም ይገኛል። ሰላም ጤና ይስጥልን አድማጭ ተመልካቾቻችን በያላችሁበት የምድር ዳርቻ ሰላማችሁ ይብዛ። ለቻናላችን አዲስ ሆናችሁ ሰብስክራይብ፣ ላይክ በማድረግ ቤተሰብ እንድትሆኑ በትህትና እጠይቃለሁ። እነ ትሁት ድራማ ክፍል አርባ ይዤላችሁ ቀርቤያለሁ። ካሌብ የአባቱ መጥፋት እጅግ በጣም ስላስጨነቀው ግራ እየተጋባ ተንቆራጦ ወዲያነ ወዲህ እያለ ለአባባ ጓደኛ ስልክ ደውሎም የት እንዳለ ሲጠይቃቸው እሳቸውም አይ እሱ እኮ መጠጥ አይወድም፣ ስለዚህ እኔ ጋማ የለም፣ እኔም ከወጣው ከተለያየን ቆየን ይለዋል። ታዲያ ካሌብም ግራ እየተጋባ ቆይ ወዴት ሄደ ይባላል። እሱም አውቃለሁ እንደማያምሽና መጠጥም ብዙ እንደማይወድ እኮ አውቃለሁ ብሎ ስልኩንም ይዘጋዋል። ታዲያ ለፖሊስ ማመልከት እንዳለበት ከራሱ ጋር እየተነጋገረ ወዲያነ ወዲህ ሲንቆራጠጥ ድንገት ቲና ትመጣለች። ቲና መታ ይኸውልህ ካሌብ ለፖሊስ ማመልከት ሳይኖርብን አይቀርም ስለዚህ ጓደኞቻቸው ጋር ደወለ ጠየቅ አባባ እኮ እንደዚያ አምሽቶ አያውቅም ትላለች ካሌብም ንዴቱን በመቆጣጠር ላይ ሆኖ አዎ ለፖሊሶች ተናግሬያለሁ ግን ሀያ አራት ሰዓት ሳይሆን መሄድ ደግሞ አንችልም እሷም ደግሞ የማስመሰል ጥጓን ተያይዘዋለች ለምን ታዲያ አሁን መሄድ አይቻልም ትላለች አይ አሁን መሄድ አይቻልም፣ ሀያ አራት ሰዓት ሳይሞላን መሄድ አንችልም እያለም ይነግራታል። ታዲያ ግራ ተጋብቶ የአባቱ ድምጻቸው መጥፋትና እንደዚህ አይነት ድርጊት አድርጎ እንደማያውቁ እየተመለከተ ግራ ተጋብቷል። በሌላ በኩል ትሁት በትካዝ ያለም ብቻዋን ኩሽና ላይ ቁማለች። ታዲያ ቁማም ጥፍሮቿን እየቀረጠፈች እና አባዬ ከቶ የት ይሆን ያለው እያለች ብቻዋን እያወራች በነበረችበት ቅጽበት ቲና አሁንም ወደ እሷ ጋር ትሄዳለች። ያለውን የቤቱን ድባብ ለማጥናት ይመስላል ሂዳም ቲና ቆይ ግን አባባ የት ሄዳሉ ብለች ታስቢያለች ትላለች አይ እኔ እንጃ የት እንደሚሄዱ አላውቅም እስከ እንደዚህ እኮ አድርጎ አያውቅም ነገር ግን እኔ እንጃ ግራ ገብቶኛል ብቻ አባዬ እንደዚህ ሆኖ አያውቅም እያለች ትሁትም በጭንቀት ተውጣለች ታዲያ ቴናም ቤት ውስጥ ልጆቻቸው ሲጨነቁ እያየች ድርጊቷን ታውቃለች እና እንዳይነቃባት እያስመሰለችም በውስጧ ያለው ነገር ግን እሷ ታውቀዋለች። ትሁት ግራ ቢገባት ቲናን እውነቱን የምትነግራት ቢመስል ትጠይቃታለች። ይውልሽ ቲና ግን አንቺ እጅ የለበትም አይደል? አለቻት። እንዴት ትሁት ዛሬም ትጠረጥልኛለሽ እንዴ? እኔ እኮ ታምሜ ነው የሰነበትኩት ገና አሁን መነሳቴ ነው። ስለዚህ እንዴት ይህን ታደርጋለች ወደት ታስብኛለሽ? አዎ በፊት የነበረውን ነገር አይተሻል። ነገር ግን እኔ አሁን በፍጹም ባባባ እንደዛ ላድርግ አልፈልግም። ለምን እንደዚህ አልሽኝ ግን ለምን አታምኑኝም? ብላ ተቅለሰለሳለች። ታዲያ ትሁትም ግራ ቢገባት ለማመንም ላለማመንም ሁለት ቦታ ላይ ልቧ ተከፈለ። እንዳታምናት የትናንትና ድርጊቷን ታውቃለች። እንዳትተዋትም ደግሞ ዛሬ ላይ ያለውን ሁኔታ እያየችው ነው። ግራ ተጋብታለች። እሺ በቃ በጣም ይቅርታ አሞሻል፣ አይደል እኔም? ማላግዝሽ ብዬ ነበር የመጣሁት። በቃ እሺ ትላታለች። ጤናም ነገሩ ደስ ስላላላት ተነስታ ከሳሎን ትወጣና ወደ መኝታ ክፍል የያዘችውን ፎጣ ይዛ ትገባለች። ትሁትም ግራ እየተጋባች ቆይ እሺ፣ ማን አደረገው ሊባል ይችላል? እያለች ከራሷ ጋር እያወራች በር ላይ ትክዝ ብላ ቆመች። ካሌብ አሁንም ግራ እንደተጋባ ነው። ታዲያ ዳኒ ድንገት ይመጣል። ድንገትም መጥቶ ይውልህ ካሌብ እባክህን ተረዳኝ። አሁንም ይህን እጅ ያለበት ይመስላል። አውቃለሁ ገንዘብ ወዳለሁ፣ ነገር ግን አባየን እኔ በፍጹም እንደዛ አላደረግኩትም። ስለዚህ ባክህን እንነጋገርና እንተጋገዝና አባየን የት እንዳለ እንወቅ ይለዋል። ካሌብም በፍጹም አሁን ይህንን ማስመሰል ክን አቁም፣ እኔ ከዚህ ቤት እንድታግዙኝ እፈልጋለሁ ብያችሁ አንድ ነገር ጠይቂያችሁ ነበር። እሱም ከዚህ ቤት እንድትወጡ። ስለዚህ እባክህን ማስመሰል ክን አቁም ይለዋል። ካሌብ እባክህን ተረዳኝ። እኔ ምንም እጅ የለበትም እንደዚህ አይነት ነገር በፍጹም አላደርግም። ገንዘብ ወደ ደም ብቻ ተመልከት፣ እኔ በፍጹም ይሄን አላደርግም አለው። ታዲያ ካሌብ ግን ዳኒን ሊያምነው በፍጹም ፍቃደኛ አልሆነለትም። ተነስቶም ከዚህ በኋላ ምንም እንድትለኝ አልፈልግም፣ ራሴ ወጣው አለው። አርፈ ዝም በል ከቻልክ ከዚህ ቤት ውጡልኝ፣ ብሎ ጥሎ ተነስቶ ይሄዳል። ታዲያ ትሁትም እየሰማቻቸው ነበርና፣ መታዳኔን እባክን ዳኔ እኔ ምልህ እች ካለበት ምታውቀው ነገር ካለ አለችው። አይ አንቺም እንደዚህ ብለሽ ስጠረጥርኛለሽ። ቆይ ግን ትሁት እኔ እንደዛ ያደርጋለች ታስቢያለሽ?። አዎ ገንዘብ እወዳለሁ ግን ያ አሁን አይደለም በፊት ነው። ስለዚህ እባክሽን እባክሽን እመኝኝና አባባን የት እንዳሉ እንወቅ አትጠራጠሪኝ ይላታል። ይህንን የሰማችሁ ትሁት አመነችው ሲቅለሰለስም ብቻ ሳይሆን እውነታውን እንደሆነ ተረዳችው። ታዲያ ወንድሟን ካሌብን ገብታም ልታናግረው ፈለገች። ቲና አባባን በማገቷ ደስተኛ ሆናለች። ታዲያ መጠጥ ቤት ሄዳ ሳታገግም ገና መጠጡን ጎንጨት እያለች ድሏን እያከበረች ትመስላለች። ድንገት ግን ዳኒ ከያለችበት ሆቴል ይገኛል። ቆይ ግን ከዳንሽ እኮ ገና ትንሽ ቀልሽ ነው፣ ምንድን ነው የምትጠጪው ይላታል። መለመድኒት እኮ አንዳንዴ እኮ ሁሉ ነገርም ቢሆን በቅጡ ከሆነ መድኃኒት ነው። ስለዚህ ተወኝ የተጠጣበት ካልጠጣህ ደግሞ ተነስ ሂድ አለችው። ሂድ እንዴት እኔ የምልሽ ቴና ግን ምን እያረግሽ ነው? የሆነ ድል እያከበርሽ ያለሽ ነው እኮ ምትመስ ይላታል። ድል ምን ነው ታንቅ ያለመሞቴ ምን ይሁኝ ነው? ስለዚህ ይህም ድል ነው አለችው። ዳኒ ግራ ቢገባው እየሆነች ያለችው ነገር አስጨንቆታል። ምክንያቱም የአባባ መጥፋትም ከሷች እንዳለበት ይረዳል። ታዲያ እሺ በቃ ሂድ ስላለችው ተነስቶ ጥሏትም ይወጣል። እሷን መጠጦቿን ጉንጨት ብላ ከጨረሰች በኋላ ወደ አባባ ወደ ታገቱበት ጋር ትሄዳለች። ነገር ግን አባባን ያገታቸው ሰው እየተንከባከባቸውና አንዳንድ ነገሮችን እያወሩ አባባም ገንዘቡን ለቴና በፍጹም አልሰጣትም፣ ድርድር ቢሆንም ለእሷ አልሰጣትም። ስለዚህ እባክህን ልጄ ተረዳኝና ምንድን ነው የምትፈልግ ንገረኝ ይሉታል። ገንዘብ ገንዘብን ከሆነ የምትፈልገው ለእሷ ሳልሰጥ ለአንተ ልሰጥህ እችላለሁ። እባክህን ልጄ ይሉታል። አይ ለምን ለሷ አይሰጧትም? ለምን ከሷ ጋር አይደራደሩም? ለምን ለእኔ መስጠት አስፈለገዎት? ይላቸዋል። በፍጹም እሷን እኔ ነኝ ማውቃት የእሷን ክፋት እኔ ነኝ ማውቀው። ስለዚህ ለእሷ ከምሰጥ ገንዘቡ ላንተ ብሰጥ ይሻላል። ልጄ ውሀ ጠማኝ፣ እባከን ውሀ ስጠኝ ይሉታል። እሱም ተነስቶ በትህትና ሆን ይሰጣቸዋል። በቃ እሺ ችግር የለም እናወራበታለን ግን ላምኖት አልችልም፣ ምክንያቱም ብዙ ጓደኞቼ እንደዚህ አምኖ ተከድተዋል እና ይላቸዋል። በፍጹም መነኝ ልጄ እያሉ እያወሩት በነበሩበት ቅጽበት ድንገት ቲና ትመጣለች። ቲና መታ እሺ፣ የካሌባ አባት ምን ወሰኑ ትላለች። እሳቸውም በፍጹም ምንም አልወሰንኩም። ምንም ወሰን ይመስሎች ነበር አሁን ይውልሽ፣ እኔ ምንም ብዙ መቆየት አልፈልግም፣ ስለዚህ እባክሽን ወደ ጉዳይሽ ግቢ ይሏታል። ሀ መቆየት አትፈልግም እንዴ ትለዋለች። በመቆየት አይደለም እንደ ይህን ሁላጉድ ላይ የቻልኩትኝ ይላታል። በመቆየቴ ነው ይህን ሁላጉድ ጉድ አይኔ ሊያ የቻለው ስለዚህ መቆየትም አልፈልግም። ገንዘቡን አሁን ሁሉንም እንፈልጋለው ትላለች። ረ ጭራሽ ሁሉንም ነው የምትፈልጊው? በፍጹም አምስት ሳንቲም አታገኝም ብለው የቆራጥነት ውሳኔ ይወስናሉ። ታዲያ እሳቸውንም መጥፎ ነገር ስትነጋገርስ የአጋች የሆነው ልጅ ይውልሽ በስርዓቱ ትናገሪ ከሆነ ተናገሪ ይላታል። ተነስና አንዴ እንድትመታቸው ፈልጋለሁ ስትለውን በፍጹም ይሄን ላደርገው አልችልም። ስምምነታችን ይሄ አይደለም። አሁን የሚበላ ፈልጋለሁ፣ የሚበላ ነገር አንጭልኝ ይላታል። ታዲያ አባባን በውሳኔያቸው እንደ ፀኑ ስትመለከት እሺ ምግብ አመጣልሃለሁ፣ ግን አንተ ግን ቆይ ዋጋህን ታገኛለህ ብላ ገፍተር ስታረጋችሁ አባባን አንዴ ውጭ እንነጋገር ይላታል። አጋችሁ ታዲያ ወደ ውጭም ይዟት ወጥቶ አሁን ምግብ ፈልጋለሁ። በስምምነታችን መሰረት ገንዘብ ነው የምፈልገው ሌላ ነገር አልፈልግም። ስለዚህ እሳቸውን ደግሞ በራብ ልትገያቸው ነው? እንዲያሰብሹ ይህን በፍጹም አደርግ አልችልም። አሁን ገንዘብ እንድታስገቢ ይፈልጋሉ ይላታል። የቆራጥነት ውሳኔ ሲወስንባት ግራ ተጋብታለች። እሺ አስገባለሁ ብላለች። ትሁት ወንድሟን ካሌብን አሳምነዋለች። ዳኔን እንዲያምነውና ከእሷ ላይ አይናችንን እንዳናነሳ፣ እሷን ግን እየተጠራጠርኳት ነው። ስለዚህ እሱ ያግዘን ትለዋለች። ካሌብን በሀሳቧ ተስማምቶ እሺ ይላታል። ታዲያ እየተክለፈለፈች ቲና ማታ ምሽት ላይ ክላስ ውስጥ ትገባለች። ካሌብ ጋር ደም ብሎ ነበር። ምን ልትሰሪ መጣሽ? ይላታል። ልተኛ አይደለም የመጣውትኝ። ካሌብ ፖሊስ ጣቢያ አመለከትክ? አዎ አመልክቻ አለው። ስለዚህ አሁን ውጭልኝ ይላታል። ቆይ ምን ሆነሃል? እኔ እኮ ላግዝ ነው ያልኩ ስትለው፣ ይውልሽ አባዬ ውድቅ አንድ አስቀመጠ ታውቂያለች አይደል? አረ እኔ አላውቅም ምንድን ነው? ሽጉጥ። ስለዚህ ያነ ሽጉጥ ደግሞ ዛሬ ላይ መጠቀም ሳይኖርብኝ አይቀርም። አሁን ትወጫለሽ ወይንስ? ይላታል። በዚህ ንግግሩ ደንግጣ ከክላሱ ትወጣለች። ከክላሱ ስትወጣም ዳኔ ወደ ላይ እየወጣ ያገኛታል። ቆይ ምን ሆነሻል? ችግር አለ ይላታል። ይሄ ሰውዬ እያበደ ነው መሰለኝ፣ ተው እባክህን ትለዋለች። ቆይ ግን ምን ሆኖ ነው እሱ ችግር አለበት እንዴ ይላታል? ችግር እንዳለበት አውቃለሁ፣ ግን ምን አስቦ ነው? ቆይ ዝም በለው እንደዚህ ከሆነማ አባቱን የትም አያገኘውም ትላለች። ይህንን ቃል ከአንደበቷ ሲወጣ እንዴ ምን ማለት ነው ይላታል? አይ ማለቴ እኔም እኮ በእናትሽ እንዲሞት ፈልጋለሁ እንዲመጣ አልፈልግም፣ ግን በእኔ እጅ አይደለም እንጂ ይላታል። እኔ እኮ በመጥፋቱ ደስተኛ ይሆን ካልመሰለኝም ለዛ ከሆነማ የት እንዳለ ስለማውቅ አሳያለሁ ትለዋለች በዚህ ሀሳብ እጅግ ተደሰተ ምክንያቱም አሁን ላይ እነ ካሌብን ሊያግዛቸው እና ትሁትን ያለችበት ሁኔታ ጭንቀቷን ተመልክቶ ሊያግዛቸው ነው የፈለገ ዳኒ ታዲያ እሷም ይህንን ነግረው ያለበትን ቦታ አሳያለሁ ስትለው አሀ ነው እንዴ አሁን ስራ የተጀመረ አለ በቀጣይ ክፍሉ ምንከታተለው ይሆናል ምን ይፈጠር ይሆን በቀጣይ ክፍል እውነት ቲና የምትፈልገውን ገንዘብ ታገኝ ሆን አባባስ ከታገቱበት ውስጥ ያ አጋቹ የሆነው ሩሩ የሆነው ያወጣቸው ይሆን? ዳንኤልስ እውነት እንዳለው ሊያግዛቸው ነው ወይንስ በተዘዋዋሪ ተጠቅሞ ገንዘቡን ለመውሰድ ፈልጎ ነው? ጤና ይስጥልን።